ወዳጃችን የእምባ ዘለላ መያዝ ተስኗት ቁልቁል በጉንጭ ላይ የምታንዠቀዥቀው የአይን ቆብ ባሊ ሙሉ ውሃን አንጠልጥላ ትሸከም ጀምራለች። የት አይሉም? እዛ ሀገረ ቻይና ላይ ያለች የአይን ቆብ ናት፣ ሁለት ባልዲ ሙሉ ውሃ ሸክፋ የያዘችው ሲል በድረገጹ ያስነበበው ሩፕትሊ የዚች ጥንካሬዋ አለ ጉድ የሆነ የአይን ቆብ ባለቤት ደግሞ ማስተር ዉ ሶንግ መሆኑን አትቷል። መቼ ሲሄ ኩንግፉ የተባለ የቻይናውያን ባህላዊ ስፖርት የአዘውታሪዎቹን አካልና መንፈስ አብዝቶ በማጠንከር የተመሰከረለትም አይደል። ሀገረ ቻይና ሲሽዋን ግዛት ቼንዱ የተባለ አካባቢ መኖሪያውን ያደረገው ዉ ሶንግም ምስጋና ለኩንግፉ ይሁንና በአይኑ ቆብ ሁለት ባልዲ ሙሉ ውሃ አንጠልጥሎ መያዝን ተክኖበታል። ማስተር ዉ ከአይኑ ቆብ ጋር በተያያዘ መንጠቆም ሰዎችን ጋር እንዲያድርጎ እየጎተተ ይወስዳል። ታዲያ ማስተሩ ባይኑ ቆብ ባልዲ ሙሉ ውሃ ማንጠልጠልም ብቻም አይደለም ከኩንግፉ ስፖርት ያተረፈው። መርዛማ የሆኑ እባቦችን በአፍንጫው ውስጥ እየዶለ በሰርኑ አሾልኮ ባፉ ማውጣትንም ማስተሩ የተካነበት ድርጊት ነው። አይደለም ሊያደርጉት ይቅርና ሲደረቅ ቆሙ ማየት በራሱ ሽቅብ ሽቅብ የሚያስብለውን ስሙ በበጎ የማይነሳውን እባብ ሊያውም ደግሞ መርዛማውን በአፍንጫው አሻሾልኮ ወልቆ በአፉ ማውጣቱን ድርጊት ገና የ12 ዓመት ታዳጊ ሳለ አንስቶ ያዘውትረው እንደነበር የሚያውሳው ማስተር ዉ እንዲህ ላለው አጉል ትርኢት ያጨውን እባብ ወደ አፍንጫው ከመላኩ በፊት አስቀድሞ እየደባበሰ እንደሚያባብለውና ከጠረኑ ጋር እንዲላመድ እንደሚያደርገው ይናገራል። በአፍንጫው ውስጥ ከቶ በአፉ ያወጣውን እባብ አስመልክቶ ይሄ እባብ መርዛማ ነው። በጣም ከባዱ ነገር እባቡን ማባበሉ ነው። እባቦች አካባቢያቸውን የሚያጤኑት በማሽተት ነው። እናም ጠረኔን እንዲላመድ ማድረጉ ነው ፈታኙ ነገር የሚለው ማስተር ዉ ይሄንን ክሎት ልጁም እንዲያዳብረው ፍላጎት እንዳለው ይናገራል። አባት ማስተር ዉ ልዩ ችሎታውን ልጁ እንዲወርሰው ፍላጎት ቢኖረውም ታዲያ ልጅ ያው ዮንግ ግን ለነገሩ እንብዛም ፍላጎት የለውም። ማንኛውም ሰው ደርሶ እንዲያለውን ድርጊት መከወን አይቻለውም። ያባቴን ክሎት ለመውረስ ብዙ ልምምድ ማድረግ አለብኝ ግን እውነቱን ለመናገር ድርጊቱ ብዙ ምቾት አይሰጠኝም ሲልም ነው ያው አስተያየቱን የሰጠው። የአባትና ልጅን ያልተለመደ ድርጊት የተመለከተች ል የተባለች የመንደሩ ነዋሪ የአፍንጫቸው ቀዳዳና የእባቡ መጠን የሚመጣጠን አይደለም። እባቡ ትልቅ ነው፣ ይሄ በጣም አስገራሚ ነው ስትል ነው አስተያየቷን የሰጠችው ወዳጃችን። በርግጥ እንደ ኩንጉፉ ባሉ የማርሻል አርት ስፖርት አይነቶች አካልና መንፈስን የማዳበሩ ነገር እሰየው የሚያስብል ቢሆንም ማስተር ውና ልጃቸው ክፉ ደጉ የሚታይ የሚሸተትበትን አይንና አፍንጫ በመንጠቆና በመርዛማ ባብ የመፈተናቸው ነገር የሚዋጥ አይደለም። እናማ የነ ማስተር ውን ድርጊት ተመልክቶ አጀ ብሎ ከማለፍ አልፎ ልሞክር ማለት ጉዳቱ የከፋ ይሆናልና እዛው በሩቁ ይበሉት የሚል መልእክታችንን እነሆንላለን።